የብርጀሪራ ጠበሪ የቀጠፋችሁት ቅጥፈት ውሸት ነው ወይስ አይደለም? ውሸት ካልሆነ ሀያ እናውራ። አላሁ ስብሃነው ተዓላ ከዓርሽ በላይ በዛት እንደሚሉ እናውራ። ሀይ አይደለም የቀጠፍንባቸው ነው ከሆነ እመንና ጥያቄህን ትገባለ። መርሓባ ጥያቄ መመለስ አችልም። እንደዛ ከሆነ መርሓባሽ። ሌላ አቲት ቆይ፣ ሲማ ካልፈራክ እናውረሃየ። እብነ ጀሪረ ጠበሪ፣ እዛ ልጆቻችሁን ማለት ነው አፍናችሁ ይዛችሁ ያላሉትን ብለዋሉ እያልክ ማለት ነው። ስማ እንጂ ቢቃቱ ካለት ማለት ነው። እስኪ ብነ ጀሪረ ጠበሪ የማን እምነት እንደሚደግፉ እናውራ ሀያ በማረጃ። እኔ መመለስ አልችልም በለኝ፣ እኔ መመለስ አልችልም በለኝ። ምን ነው የሚመልስልን ጥያቄ ልጠይቀ ብዬ ነበር እኮ አንተ ሌላ። ስለዚህ እሱ ቀላል ነው።

አንተ የጥያቄው ነው የሚያሳስበው ወይስ ብን ጀሪረ ጠበሪ የኔ ነው የሚትለው ነው እንትን ሚል እስኪ በሱ እናውራ ነው ሚል በጣም አስፈላጊ ጥያቄ ያለ ማወቅ ያለብኝ ማለት ነው። ያንን ተመልስልኛለህ ወይስ ልውረድ ውረድ እያልከኝ ነው? በደንብ በደንብ መልስልህ አለው። ስማ በደንብ መልስልህ አለው። ግን ባይሆን ማለት ነው እብን ጀሪረ ጠበሪ ላይ የሚትዋሹትን ውሸት ነው በልና ወደ ጥያቄህ ግባ ውሸት ያልከው እኮ አንተ ነህ፣ አንተ ውሸት ያልከው እኔ ያላልኩትም፣ እና ስለዚህ አሁን ጥያቄ ልጠይቅ። ተመልስልኛለህ ወይስ መልስልኝ? እና አውራ የቱ ጋር ነው የአንተን እምነት የሚያራምዱት? እኛ ደግሞ እሳቸው ቢዛት ከአርሽ በላይ እንደሚሉ እናሳምንህ። አምጣ ማረጃ በዚህ ሰው አጠገብ ቶሎ በል፣ ይ መርሓባ። ስለዚህ አንተ መመልስ አችልም ለምጠይቅ ጥያቄ፣ በደንብ ነው የሚችለው። በደንብ ያወቅሁት ከሆነ መልስልሃለሁ፣ ችግር የለም

ወጣሰ እንደዚህ ነው ሲሙ፣ በአጭሩ ራሱን የወጣው ወላ ራሱን የወጣው ማንም ያስወጣው የለም። በነገራችን ላይ ራሱን የወጣው በጣም ይገርማችሁ። ወላ ተመልከቱ፣ እዛ ቁጭ ብሎ ኢቪቲ ኢቪጀሪ እንደዚህ ያሉ እከሌ እንደዚህ ያሉ እያለ ይቀጥፋል። ተመልከቱ። ነገር ግን ይኸው ግባ እና እዚህ የላህ በነፃነት አውራ ሲባል ግን ይኸው ሮጠ። አያቸው አይደለ? ሮጠ ይኸው። በነፃነት እኔ ወላሂ ቤቴ አላስኩትም፣ አላስወጣሁትም እራሱ ሮጠ ወጣ። አልሐምዱሊላህ ጀዛ ከምናምን ስላረጋገጥ ክልኝ ብኒ ጀሪር አጠበሪ እምነታቸው አላህ ከዓርሹ በላይ ነው። ፈራ ለማለት ነው። ምን አስ- አየህ እንጉራለን